እሺ በቃ ተስተካክል ስልክ እንኳን መንደስ ባሽ ካሜራ ደቀል እሺ እሺ ምንድነው ማልቀስ እሺ በቃ ቢያንስ ንገራቸው በቃ ደና ተረጋግቻለሁ አሁን ደና ነኝ ተረጋግቻለሁ በቃ ደና ነኝ አሁን

በቃ ያለውን ነገር እያያችሁ ነው ደና ነው ስማ የዶክተሩን ሰምታ ደና ናት ብላናለች ቢያንስ አንተ እንድትረጋጋ ብዬ ነው አንተ እንደዚህ እየሆንክ እያለ እኔ ምንድን ነው ማድረግ ያለብኝ ራሴን የተቆጣጠርኩት እኮ ለዛ ብዬ ነው ዴቫ አንተ ቢያንስ ብትረጋጋ ብዬ እኮ

ይቆልዳል እንዴ? እና ታዲያ ዝም ብሎ ሰው ሰው ገሽቶ ዝም ብሎ ይኬዳል? ምን አማራጭ የለኝም እኮ። እንደዚህ አዳም ፓንዳ፣ ሌላ ንትርክ ውስጥ አታስገባኝ እባክህ። ጭንቀት ያለብኝ ይበቃኛል። እሷ ደህና ትሆንልን። አሁን ምን

ፈቃደኛ ናት ብሏል ዶክተር። እግዚአብሔር ይመስገን። በቃ እሱ ማንዱ ነገር ነው ደሞ። በቃ ናት፣ ሰላም ነው ዋናው ነገር እሱ አሁን ነው ቢቀርስ ነው

ቤተሰብ በቃ ያለውን ነገር አይታችኋል። ቢያንስ በቻሉ አቅም ያለውን ሕክምና እንዲደረግላት እናደርጋለን። ቤተሰብ በቃ ባንድ አሁን ተረጋጋና፣ ተረጋጋ አሁን ተረጋ፣ እሺ ተረጋጋ አሁን። እኛ ተጨንቀን ፋሚሊም ይዘመታ እየተጨነቀን እየተጨነቀ ነው ፋሚሊ። ስለዚህ ተረጋጋና የተፈጠረውንም ነገር አስረዳ እና ደግሞ በቃ አሁን ደህና ነች፣ እግዚአብሔር ይመስገን። የምር ገብተን አይተናት፣ እኔ ድንጉጭ ነበሩላ ግን እግዚአብሔር የተመሰሉ ደህና ናት። ከዚህ በኋላ ያለውን ደግሞ እየጠበጠን

እዚሁም ተንከባከበ እንድትወጣ ከእግዚአብሔር ጋር ሰላም እንድትሆን ነበር። ፓራላይዝ ብዬ እግሯ ምናም ተራፈራ ነበር፣ ደንግጬ ነበር። እሱ በጣም ነው ብላለች። ከዚህ በፊት መታ ነበር አንዴ ታውቃለች ምናም ብላለች። ትንሽ እጇ ላይ ቅጥቅጣት ነገር ቤተሰብ

በቻልነው አቅም ያረ የቻል ሆኖ ላ እናደጋለን። እኛም ለሀገሩ አዲስ ነን፣ እንዲህ ብለን እንደመጣ ነው። ላ እኛ ነን የምናውቀው ነው። ራይድ ሰውዬ የገጫ ሰውዬ ነው ይዞን የመጣው፣ ምንም የምናውቀው ነገር የለም። ቦታውን እንኳ እንዳንድናነጋግራችሁ እየደወላችሁም ስትነግሩ ነበር። ሀሴት ነው የሚባለው፣ የንትኑ ስም የሀኪም ቤቱ ስም። አድራሻውን ስለማላውቀው ነው ጣይቄ፣ ደግሞ እነግራችኋለሁ። ያለችበትን ሁኔታ በቀጣይ ያዙ እናሳያችኋለን። ቤተሰብ

አው የምር ያለችበት ሁኔታ እንደምናስበው ቀላል አይደለም። የምር በእኔ ምክንያት እንደዚህ ሆነችና አስጨንቆኛል። ምክንያቱም አንድ ነገር ብትወደግ ለፋሚሊ ስንም ብዬ ነው የምናገረው ብዬ በጣም ጨንቆኝ ነው ምክንያቱ። አስቡት እኛ እንዳለን ይታወቃል፣ እሷ ጋር እንዳረፍን ይታወቃል። እና እኛ እሷን ለማስደሰት ብለን የሆነ ነገር ውስጥ ገብታ ስናገኘ አስቡት ምን እንደሚሰማል በጣም ከባድ ነው። ለኛ ያለ ነገር ምናምን ያስጨንቃል። እኔ እግዚአብሔር ይመስገን የምር

ደና በመሆኗ ማየቴ እኔ የምር ግልኮስና ማርጋ ሳያት፣ በቃ እኔ ከዚህ በፊት እንደዚሁ እኛ ቃሉ አውቀዋለሁ ፌኑን እና በጣም ነው የጨነቀኝ። በቃ አልቻልኩም፣ በቃ የምር ማጣት ያክል ነው የተሰማኝ። እና እግዚአብሔር የተመሰገነ ይሁን፣ ይሄም አንድ ነገር ነው። አንተም ተረጋጋ አትበል፣ ተረጋጋ የእኔም ተረጋጋ፣ ተረጋግቻለሁኝ። ተረጋ እና ያው በቃ ያለው ነገር ይሄ ነው።

ከፓንዳ ጋር ሆነን ተንከባክበን እቤቷ እናስገባታለን ብዬ ተስፋ አደርጋለሁ። እግዚአብሔር ይጨመርበት ሁሉም ነገር አይታችኋል። የምር ፋሚሊ ለፓንዳም እየደወላችሁ ልጠይቅ የነበረው የኔ አጋጣሚ ጠፍቶ ስለነበር ነው

እና ምንም ነገር ቂም እንዳትይዙብን። ከሜራውንም ውጣ ምናምን ስለነበረው በቃ ቴንሽን ውስጥ እኚህ ስለነበረ ማድረገውን ነገር አላውቅም ነበር፣ እና በዛ ምክንያቱም ይቅር በሉ የምር እዚህ ያሉት ዶክተሮች ተባብረውን ነው። በጣም እናመሰግናለን። እነሱ ነው ምክንያቱም እነሱ ባይደርሱልን ኖሮ ምንም ነገር ገብቶን ነበር። ምክንያቱም ታውቃላችሁ ከደሴን የመጣ ነው ምናምንና

ግራግ ብትሉ የት እንደሆነ ራሱ ቦታውን አናውቀውም። ግን እግዚአብሔር ይመስገን እነዚህኞቹ ዶክተሮች በጣም ተባበሩ፣ አገዙን። እሷንም ቴኬራ እነሱ እርዳታ ነው። እኛ ምን የምናውቀው ነገር አልነበረም። እና ደህና ትሆናለች ብዬ ተስፋ አደርጋለሁ። ደህና ትሆንልን ዶ አድርጉላት ሁላችሁም

ያለውን ነገር እንደዛ ብሎ ሆኗል። እሷ ደህንነት ዋናው የሚያስፈልገው ነገር ደና ከሆነችልን ሌላው ትርፍ ነገር ነው። ምንም ማለት አይደለም፣ እናስተካክሏለን። ቅድም ይቅርታ እሺ፣ ላጠፋሁት ነገር ካሜራ ወጣ ምናምን ስለነበር ይቅርታ አድርጉልኝ። በአንድ የምትለው ነገር ካለ በላቸውና በጣም ይቅርታ ማለት እኛንን ጥፋተኞች በቃ፣ እኛ ስጦታ ማን እኛ ብሎ ስጦታ ሰጪ ማናረገን እና ቤተሰብ

ያለውን ነገር እናሳውቃችኋለን። እሷ ላይ የምትገኝበትን ነገር በየሰዓቱ በቻልነው አቅም በካሜራ እናሳያችኋለን። ቤተሰብ በጣም ነው የምንወዳችሁ። ብዙዎቻችሁ እየደወላችሁ ጠይቆችሁ ይኛል። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እንግዲህ ውስጥ ላይ ገብተን ያለውን ነገር ደግሞ በቀጣይ ቪዲዮ እናሳያችኋለን። ከቻለ ቤተሰብ ያለውን ነገር እያያችሁ ነው ዶክተር